ሰላም እንዴት ናችሁ? ቤተሰብ እንግዲህ የስድስተኛ ክፍል ሞዴል ጥያቄዎች ስንሰራ ከርመናል። አሁን ደግሞ የስድስተኛ ክፍል ያለፉ ሚኒስትሪ ጥያቄዎች ምንሰራው ማለት ነው። ይህ በ2016 የአንደኛ ደረጃ ትምህርት ቤት መልቀቂያ ክልላዊ ፈተና ነው ማለት ነው፣ ወይም ደግሞ የ2016 የሚኒስትሪ ጥያቄዎች ናቸው ማለት ነው። እነዚህን ጥያቄዎች ብሎ እንሰራለን። ለቻናሉ አዲስ የሆናችሁ ፎሎ፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ለሌሎች ድረስ ሸር አድርጉ። በቅንነት ለሌሎች ሸር ማድረግ እንዳይረሳ። ወደ መጀመሪያው ጥያቄ እንሄዳለን። የመጀመሪያው ጥያቄ ከሚከተሉት ውስጥ ለአራት ያለ ቀሪ የሚካፈል የትኛው ነው የሚለን። ስለዚህ ለአራት ያለ ቀሪ የሚካፈለው ለአራት ተካፋይ የምንላቸው ቁጥሮች ለአራት ተካፋይ የምንላቸው የአንድ ቤት እና የአስር ቤት ወ ቦታቸውን ሳይቀያይሩ ለአራት የሚካፈሉ ከሆነ ነው። ስለዚህ ሀ ወይም ኤ 326 26 ለአራት አይካፈልም። ስለዚ አይሆንም ማለት ነው። ቢ ስልሳ ሁለት ነው ለአራት ስለማይካፈል ይህ ቁጥር ለአራት አይካፈልም። ሲ ስድስት መቶ ሀያ ሦስት ሀያ ሦስት ለአራት ስለማይካፈል ይህ ቁጥር ለአራት አይካፈልም ማለት ነው። ስለዚህ መልሱ የሚሆነው ስድስት መቶ ሰላሳ ሁለት ነው ወይም ደግሞ ሰላሳ ሁለት ለአራት ስለሚካፈል ምክንያቱም ሰላሳ ሁለት ሲካፈል ለአራት እኩል ይሆናል ስምንት ስለሆነ ስለዚህ መልሱ ከሚከተሉት ውስጥ ተተንታይ ቁጥር የትኛው ነው የሚለው ተተንታይ ቁጥሮች የምንላቸው ሁለት እና ከዛ በላይ አብዞዎች አሏቸው ቁጥሮች ናቸው። ኤ 23፣ ቢ 27፣ ሲ 31፣ ዲ 37። ስለዚህ 3 እና ከዛ በላይ አብዞዎች አሏቸው 27 ናቸው። ምክንያቱም 27 ስንት ስንት ናቸው አብዞዎቹ፣ 3 አንድ 3 9 እና ራሱ 27። እነዚህ ቁጥሮች ስላሏቸው ስለዚህ 27 ተተንታይ ቁጥር ነው ማለት ነው። ሶስተኛው ጥያቄ ሰላሳ በብቸኛ ብዙዎች ሲገለጽ የትኛው ይሆናል ነው የሚለን ሰላሳን በብቸኛ ብዙዎች ለመግለጽ በብቸኛ ትንተና መተንተን። ሰላሳ በሁለት አስራ አምስት አሁንም በሁለት አይካፈልም። አስራ አምስት በሁለት ስለማይካፈል በሶስት አምስት፣ አምስት በአምስት አንድ። ስለዚህ ሰላሳ በብቸኛ ትንተና ሲተነተን ስንት ይሆናል? ሁለት ሲባዛ በሶስት ሲባዛ በአምስት ይሆናል ማለት ነው። ስለዚህ ሁለት ሲባዛ በሶስት ሲባዛ በአምስት የሚለው መልስ ይሆነናል ማለት ነው። ሁለት ሲባዛ በሶስት ሲባዛ በአምስት። ዲ አራተኛው ጥያቄ የአርባ ሁለት እና የስልሳ ሶስት የጋራ ብዙዎች የትኞቹ ናቸው? ነው የሚለን ኤ፣ አንድ፣ ሁለት፣ ሶስት፣ ሀያ አንድ አንድ፣ ሁለት። ሁለት ለስልሳ ሶስት አብዙ አይደለም፣ ወይም ደግሞ ስልሳ ሶስት ና አያካፍልም። ለአርባ ሁለት ግን አብዙ ነው። ስለዚህ ይሄ አይሆነንም ማለት ነው። ቢ፣ አንድ፣ ሁለት፣ ስድስት፣ ሀያ አንድ አንድ፣ ሁለት። አሁንም ሁለት ለስልሳ ሶስት አብዙ አይደለም። ስለዚህ ይሄም አይሆነንም ማለት ነው። ሲ፣ አንድ፣ ሶስት፣ ሰባት፣ ሀያ አንድ ሰባት ለስልሳ ሶስት አብዝ ይሆናል። አንድ ቁጥር ለሰባት ተካፋይ ነው የምንለው የሰባት ተካፋይነት ግን ቁጥሩ ባለ ሁለት ወይና ባለ ሶስት ወይ ከሆነ ቁጥሩ ባለ ሁለት ወይ ከሆነ የአስር ቤት ወይን በሶስት አባስተን ከአንድ ቤት ወይ ጋር ተደምሮ ቁጥሩ ለሁለት ለሰባት የሚካፈል ከሆነ ነው። ስለዚህ ስድስት ሲባዛ በሶስት ስንት ነው? ስድስት ሲባዛ በሶስት አስራ ስምንት፣ አስራ ስምንት ሲደመር አስራ ስምንት ሲደመር ሶስት ሀያ አንድ፣ ሀያ አንድ ደግሞ ለሰባት ይካፈላል። ስለዚህ ይሄን ይካፈላል ማለት ነው፣ ይሄን ይካፈላል። ስለዚህ መልሱ ማነው? ሲ ነው ማለት ነው። ሲ ነው የሚሆነው። አምስተኛ ጥያቄ የስድስትና እና የስምንት ትንሹ የጋራ ብዜት ስንት ነው የሚለው የስድስትና የስምንት ትንሹ የጋራ ብዜት ለማግኘት ስድስት ስምንት ብለን እንጽፋለን። አምስተኛው ጥያቄ የስድስትና የስምንት ትንሹ የጋራ ብዜት ስንት ነው የሚለው ወይም ደግሞ ትጋብ ስድስት ስምንት ብለን እንጽፋለን? እነዚህን ቁጥሮች በብቸኛ ትንተና መተንተን፣ ስድስት በሁለት ሶስት፣ ስምንት በሁለት አራት። አሁንም በሁለት የሚካፈል ስላለን ለጋራ የተካፈሉን ቁጥሮች ምልክት እናደረግባቸዋለን። አሁንም በሁለት ሶስት ስለማይካፈል እንዳለ ይጻፋል። አራት በሁለት ደግሞ ሁለት ነው። አሁንም በሁለት የሚካፈል ስላለን ሁለት ሶስት፣ በሁለት ስለማይካፈል ሶስት፣ አራት በሁለት አንድ፣ በሶስት አንድ አንድ። ስለዚህ ትጋብ ከተባል ትጋብ ነው የተባልነው ትጋብ እኩል ይሆናል እነዚህ ሙሉ ቁጥሮች ናቸው ማለት ነው ሁሉም ያካፈሉልን ቁጥሮች ናቸው። ስለዚህ ሁለት ሲባዛ በሁለት ሲባዛ በሁለት ሲባዛ በሶስት ይሆናል። ሁለት ሲባዛ በሁለት አራት ሲባዛ በሁለት አራት ሲባዛ በሁለት ስምንት ሲባዛ በሶስት ስምንት ሲባዛ በሶስት ሀያ አራት ስለዚህ የትኞቹ ናቸው ነው የሚለን ሁለት ሲባዛ በሁለት ሲባዛ በሶስት የሚለው መልስ ይሆንለን። ሁለት ሲባዛ በሁለት ሲባዛ በሶስት መልሱ ቢ ነው ማለት ነው። እሺ ስድስተኛው ጥያቄ ሰላሳ አርባኛ በዝቅተኛ ሂሳባዊ ቃል ሲገለጽ ስንት ይሆናል ነው የሚለው። ስለዚህ ሰላሳ አርባኛ ተመልከቱ፣ በጣም ቀለም ነው። ዜሮ እና ዜሮ ካለ ዜሮን በዜሮ ማጣፋት፣ ዜሮ በዜሮ ይጣፋል። ሶስት አራተኛ ማለት ነው። ማንቀረና ሶስት አራተኛ። ስለዚህ ሰላሳ አርባኛ በዝቅተኛ ሂሳባዊ ቃል ሲቀየር ሶስት አራተኛ ነው ማለት ነው። ሶስት አራተኛ የሚለው መልሳችን ይሆናል፣ ሲ ሰባተኛ ጥያቄ ስድስት መቶ ሁለት ሀያኛ ወደ አስርዮች ቁጥር ሲቀየር የትኛው ይሆናል ነው የሚለው አንድን ሙሉ ቁጥር አንድን ክፍልፋይ ወደ አስርዮች ለመቀየር በጣም ቀላል ነው ተመልከቱ ስድስት መቶ ሁለት ሀያኛ ወደ አስርዮች ሲቀየር ሀያ በስንት ቢባዛ ነው መቶ የሚሰጠን የሚለው ነው የምናሰላው ስለዚህ ሀያ በስንት ቢባዛ ነው መቶ የሚሰጠን በአምስት አይደለ ሲባዛ በአምስት ሲባዛ በአምስት ነው የምናደርገው ቆጣሪው መቶ የሆነ ለመቶ ስድስት መቶ ሁለት ሲባዛ በአምስት ስድስት መቶ ሁለት ሲባዛ በአምስት አምስት ሲባዛ በሁለት አስር ዜሮ እንጽፈን አንዳለን ዜሮ አንድ አምስት ሲባዛ በስድስት ሰላሳ ሶስት መቶ አስር ስለዚህ ሶስት መቶ አስር ሶስት መቶ ሶስት ሺ አስር ሶስት ሺ አስር ስንተኛ መቶኛ ማለት ነው። ሶስት ሺ አስር መቶኛ አንድ ዜሮ በአንድ ዜሮ እናጣፋለን። ማን ይቀረናል? ሶስት መቶ አንድ እኩል ይሆናል። ሶስት መቶ አንድ ስንተኛ አስረኛ ይሆናል። ሶትስ መቶ አንድ አስረኛ ማለት ወደ አስረኞች ለመቀየር አንዷን ዜሮ እናጠፋ እና ነጥቧን ወደ ግራ አንድ ቦታ እናስገባለን። ስለዚህ ስንት ይሆናል? ሰላሳ ነጥብ አንድ ይሆናል ማለት ነው። ሰላሳ ነጥብ አንድ የሚለው መልሳችን ነው ማለት ነው። መልሱ ኤ ነው። ስምንተኛ ጥያቄ ስድስት ነጥብ ዜሮ ሶስት ወደ ክፍል ፋይል ሲቀየር የትኛው ይሆናል? በጣም ቀላል ነው። ተመልከቱ። ስድስት ነጥብ ዜሮ ሶስት ወደ ክፍል ፋይል ሲቀየር ስድስት ነጥብ ዜሮ ሶስት ወደ ክልፋይ ለመቀየር ምንድን ነው የምናደርገው? ከነጥቡ በስተቀኝ በኩል ስንት ወህያቶች አሉ የሚለውን ነው የምናየው። ስለዚህ ስድስት ነጥብ ዜሮ አንድ አንደኛ ሲባዛ በመቶ መቶኛ ነው የምናደርገው፣ በመቶ መቶኛ እኩል ይሆናል ስድስት መቶ ሶስት ስንተኛ ይሆናል አንድ ሲባዛ በመቶ መቶኛ። ስለዚህ ስድስት መቶ ሶስት መቶኛ ነው ማለት ነው። መልሱ ዲ ነው። ዘጠነኛው ጥያቄ አስራ ሰባት ሀያኛ ወደ ፐርሰንት ሲቀየር የትኛው ይሆናል ነው የሚለው። አስራ ሰባት ሀያኛን ወደ ፐርሰንት ለመቀየር 17 20ኛ ሲባዛ በ100 ፐርሰንት ነው የምናደርገው። በጣም ቀላል ተመልከቱ። አንድ 0 በአንድ 0 እናጠፋለን። በሁለት 1 አስር፣ በሁለት አምስት። ስለዚህ አስራ ሰባት ሲባዛ በአምስት ነው የምናደርገው። 5 ሲባዛ በ7 35፣ 5 ጽፈን 3 አለን። 5 ሲባዛ በ1 5 ከ3 ጋር 8፣ 85። ስለዚህ 85 ፐርሰንት ማለት ነው መልሱ ሲ ነው 85 ፐርሰንት ማንኛውንም ክፍል ፋይ ወደ ፐርሰንት ለመቀየር የምናደርገው ምንድን ነው በመቶ ፐርሰንት ማባዛት ነው ማለት ነው በመቶ ፐርሰንት ማባዛት አስረኛው ጥያቄ አስረኛው ጥያቄ 24 ነጥብ 945 24 ነጥብ 966 እና 24 ነጥብ 954 ከትንሽ ወደ ትልቅ በቅደም ተከትል ሲቀመጥ የትኛው ነው ማንኛውን ቁጥሮች አስር ዩሳዊ ቁጥሮችንም ሆነ ሙሉ ቁጥሮችን በምናወዳደርበት ጊዜ ከከፍተኛው የቁጥር ቤት ዋጋ ነው የሚጀምረው። ስለዚህ ከፍተኛው የቁጥር ቤት ዋጋ እዚህ ጋር የአስር ቤት ነው ያለው። የአስር ቤት ሁለት ዝንጋ ሁለት ዝንጋ ሁለት ተመሳሳይ ነው። ቀጣይ ወደ አንድ ቤት እንሄዳለን። የአንድ ቤት አራት፣ አራት፣ አራት ተመሳሳይ ናቸው። የምናወዳድረው አሁን አስር ዩሳዊ ቁጥር ነው ማለት ነው። አስር ዩሳዊ ቁጥር የመጀመሪያው ዘጠኝ ነው እዚህ ጋር የሁለተኛው ደግሞ ዘጠኝ ነው። የሶስተኛው ዘጠኝ ነው። ተመሳሳይ ናቸው። ስለዚህ እስካሁን ድረስ እኩል ናቸው ማለት ነው። ወደ አንድ አስረኛ ቤት እንሄዳለን። ይሄኛው አንድ አስረኛ ቤት ነው። አንድ መቶኛ ቤት እንሄዳለን። ወደ አንድ መቶኛ ቤት ደግሞ የመጀመሪያው አራት ነው። ይሄኛው ደግሞ ስድስት ነው። ይሄኛው አምስት ነው። ስለዚህ አሁን አገኝ ነው ማለት ነው። ትንሹ ማነው? አራት ነው። ቀጣይ ትንሹ ማነው? አምስት ነው። ቀጣይ ትንሹ ትልቁ ከአራት ቀጥሎ ትልቁ ማነው? አምስት ነው። ከአምስት ቀጥሎ ትልቁ ማነው? ስድስት ነው። ስለዚህ 24.945 የሚለው ትንሽ ነው። 24.945 ከዚህ ቀጥሎ ደግሞ ትልቁ ማን ነው? 24.954 24.954 ከዚህ ቀጥሎ ትልቁ 24.966 ስለዚህ መልሱ a ነው ማለት ነው። a ነው። 11ኛ ጥያቄ 56.7 ወደሚቀርበው ሙሉ ቁጥር ሲጠጋጋ የትኛው ይሆናል የሚለው ይህንን ለመስራት ወደሚቀርበው ሙሉ ቁጥር ለማጠጋጋት የአንድ አስረኛ ቤት ነው የሚመለከተው የአንድ አስረኛ ቤት 5 እና ከአምስት በላይ ከሆኑ የአንድ ቤት ላይ አንድ እንጨምራለን። የአንድ አስረኛ ቤት ከአምስት በታች ከሆነ ደግሞ የአንድ ቤት እንዳለ ነው የሚቀመጠው፣ ወይም ደግሞ ሙሉ ቁጥሩ አይጠጋጋም ማለት ነው እንዳለ ይቀመጣል። የአንድ አስረኛ ቤት ዜሮ ይሆናል ማለት ነው። ስለዚህ እዚህ ጋር የአንድ አስረኛ ቤት ከአምስት በላይ ስለሆነ ሰባት ስለሆነ የአንድ ቤት ላይ ፕላስ ዋን እናደርጋለን። ፕላስ ዋን ስናደርግ በስንት ይሆናል? አምሳ ስድስት ነጥብ ሰባት በአቅራብ ምልክት እንጽፍ እና አምሳ ሰባት ይሆናል ማለት ነው። ስለዚህ የአንድ አስረኛ ቤቱ ዜሮ ይሆናል። አምሳ ሰባት መልሳችን ቢ ነው ማለት ነው። ቢ አስራ ሁለተኛ ጥያቄ አስራ ሁለተኛ ጥያቄ። ሀና ደብተር በ135.75 ብር እስክሪብቶ በ25.5 ብር ገዛት። ሀና በጠቅላላው ያወጣችው ብር ስንት ነው? በጠቅላላው የሚል ካለ መደመር ነው ምን ጊዜ። ስለዚህ በጠቅላላው የሚል ስለሆነ ያለ መደመር ነው ማለት ነው። ምንድነው የምናደርገው? 135.75 ሲደመር

ስለዚህ መልሱ ሲ ነው ማለት ነው። አስራ ሦስተኛው ጥያቄ በጣም ቀላል ነው። ተመልከቱ። አስራ ሦስት አምስተኛ ሲቀነስ ሁለት ነጥብ አምስት አስራ ሦስት አምስተኛ ሲቀነስ ሁለት ነጥብ አምስት ሁለት ነጥብ አምስትን ነው የሚለን እዚህ ጋር መልሳችን ነው የምትመለከቱ። ተመልከቱ፣ መልሳችን በአስርዮች 10 ስለሆነ ምንድነው የምናደርገው? አስራ ሦስት አምስተኛን ወደ አስርዮች መቀየር ትችላላችሁ ወይም ደግሞ በክፍል ሰርታችሁ ወደ አስርዮች መቀየር ትችላላችሁ። ስለዚህ ለምሳሌ 13 ወደ ክፍልፋይ ቀይር ላሳያችሁ። 13 አምስተኛ ሲቀነስ 2.5 ማለት ማለት ነው፣ 25 ስንተኛ? 25 አስረኛ ማለት ነው። ስለዚህ የጋራ ቆጣሪያቸው ስንት ነው? የጋራ ቆጣሪያቸው አስር ነው። 10ን ትጽፋላችሁ። 10 ሲካፈል 5 10 ሲካፈል 5 ስንት ነው? አስር ሲካፈል 5 2 2 ሲባዛ በ13 2 ሲባዛ በ13 26 ማለት ነው። 26 10 ሲካፈል 10 1 1 ሲባዛ በ25

ሰላሳ ሲካፈል አምስት ስድስት ስለዚህ ሁለት ነጥብ ስድስት ማለት ነው። ሁለት ነጥብ ስድስት ሲቀነስ ሁለት ነጥብ አምስት ሁለት ነጥብ አምስት ነው የምናደርገው። ተመልከቱ ሁለት ነጥብ ስድስት ሲቀነስ ሁለት ነጥብ አምስት ነው። ስድስት ሲቀነስ አምስት አንድ ነጥብ አንድ ጽሑፍ እና ሁለት ሲቀነስ ሁለት ደግሞ ዜሮ ነው። ስለዚህ ዜሮ ነጥብ አንድ ማለት ነው። ዜሮ ነጥብ አንድ የሚለው መልሳችን ነው። ኤ ዜሮ ነጥብ አንድ አስራ አራተኛው ጥያቄ አምስት ሰባተኛ ሲባዛ በዜሮ ነጥብ ሁለት አምስት ነው የምናደርገው አምስት ሰባተኛ ሲባዛ በ0.25፣ ክፍልፋይና አስርዮሻዊ ቁጥሮችን በምናባዛበት ጊዜ አስርዮሻዊ ቁጥሩን ወደ ክፍልፋይ ቀይረን እናባዛለን፣ ወይም ደግሞ ክፍልፋዩን ወደ አስርዮሽ ቀይረን ማባዛት እንችላለን። ስለዚህ አምስት ሰባተኛ ሲባዛ በ0.25 ማለት ሃያ አምስት መቶኛ ማለት ነው። ሃያ አምስት መቶኛ ክፍልፋዮችን በምናባዛበት ጊዜ ደግሞ ምንድነው የምናደርገው? ክሪስ ክሮስ ማቃለል እንችላለን። በ5 አንድ በ5 መቶ ሲካፈል ለ5 ማለት ነው። መቶ ሲካፈል ለ5 ምንት ነው 20